ሽን ጨርሰው ጀምረን ባላቆረጣቸው፣ ሌላ ነገር ይፈጠራል። ሁሉም ዋጋቸው መስጠት አለብኝ ወይ የሚባል ነገር አልፈጠረብሽም? ከአንተ ቁመት አንጻር ሁሉም ነገር እንዳሰብሽ አይደለም። በቃ ፊትሽ ነበር ብቻ፣ ሌላ ነገር አሰብሽ አይደለም? ምንም አላሰብኩም። ፍቅር በተደጋጋሚ ለዴቭ ያቀረበችለትን የፍቅር ጥያቄ ባለመቀበሉ በራሷ ላይ እርምጃ ለመውሰድ አስባ ነበረ። መድኃኒቶቿን ሰብስባ ለመዋጥ እያለች የባለፈው ቪዲዮ እየተቋረጠ ቢሆንም ዛሬ ላይ ፍቅር ምን ላይ እናገኛት ይሆን አብረን የምናየው ይሆናል። ኤላና ሊዱስ ከምን ደርሰው ይሆን? እንዲሁም ለምለም በሁለታቸው ያለው የፍቅር መሻከር ዛሬስ ምን አዲስ ነገር አለ? ሁሉንም እንመለከተዋለን። ሰላም ጤና ይስጥልን ውዴ ቻናሌ ቤተሰቦች እንደምናላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ክፍል አርባ ሁለትን የምና ይሆናል። ቅርብ በእጆቿ የያዞቻቸውን መድኃኒት ለመውሰድ ካሰበች በኋላ ወደ ወደውኑ ሀሳቧን ትቀይራለች። ለምን ብዬ ነው እኔ ከሞትኩ በኋላ እነሱ ሊደሰቱ ኖሬ መበቀል ሲገባኝ ይህንን ማሰቤ ትክክል አይደለም እያለች በንባ እየታጠበች ነው ለሁሉም ዋጋቸውን ነው የምሰጣቸው፣ በማለት ከተኛችበት ትነሳለች። ዴቭ አደይንና ለምለምን ወደ ሬስቶራንት ወስዷቸዋል። ታዲያ አደይን የሚያወራበት ምቹ አጋጣሚ ሲፈልግም ለምለም ኤላ እንደደወለለት ና ሄዳ ስራ እንድታግዘው ይነግራታል። ለምለም ግን መሄድ አልፈልግም ትለዋለች። እባክሽን ሄጅ በዛውም ታወራላችሁ እያለች ነው አደይ ሄብም አደይን የሚያወራት ነገር እንዳለና ለምለም ወደ ኤላ እንድትሄድም ደጋግመው ለማሳመን እየሞከሩ ነበር። ለምለም ግን በጣም በድሎኛል፣ ልቤን ሰብሮኛል፣ ድጋሚ የሱን ፊት ማየት አልፈልግም እያለቻቸው ቢሆንም እንደምንም እንድትሄድ አድርገው ያሳምኗታል። ብቻ ሁሉንም ለፈጣሪ መተው ነው፣ ለማንኛውም ለሄድ በማለት ልትነሳ ስትል አደይን በበኩሏ እኛም ወደ ቤታችን እንመለስ ከዚህ ከቆየን ፍቅር ችግር ልትፈጥር ትችላለች አለቻቸው አንቺንማ እዚህ ሊያወራሽ የሚፈልገው ነገር አለ ዴቭን በበኩሉ የማወራሽ አለኝ ብዬሽ ነበረ ይላታል አደይ ግን ደስተኛ አልነበረችም ኤላ በተኛበት ሊዲያ ሳታንኳኳ እንደ ተለመደው ትገባበታለች አንቺ ልጅ ስርዓት የሚባል አልፈጠረብሽም እንዴ እንዴት ዘለሽ ትገቢያለሽ እያላት ነው ማንኛውም ለሊ ደናናቱ እባክሽ ተንከባከቢልኝ እያላት ነው። እሷ ግን ምን ትሆናለች? ካደይ ጋራ ነገር ሲበሉ ነው የሚውሉትም ትላለች። ኤላ እኔን ትወጅኛለሽ ወይ እያላት ነው። ሊዲያም ሊዲያ በጣም ግራ ተጋባች። ማለት ምን ለማለት ፈልገህ ነው እያለች እየጠየቀች ነበረ። እንግዲህ እሷ እየተረጎመችው በፍቅር ስለመሰላት ነው። እሱ ግን እንደ ወንድምሽ የምታይኝ ከሆነ ለምለምን ተንከባከቢልኝ እያላት ነው። ሚዲያም የማላደርገውን ነገር አትጠይቀኝ። አሁን ስለ እሷ የምናወራበት ጊዜ ላይ አይደለውም። ካጠገብህ ያለሁት እኔ ስለሆንኩኝ እኔ እናንተ ብቻ እናውራ አለችው። ኤላም ስለ እኔና ስለ አንቺ ምን የምናወራው ነገር አለ? አንቺ እኮ ምንም አይነት ቁም ነገር የለሽም ከመስፈንና ከመጨፈር ውጪ እያላት ነው። እሷም ለምለምን ትወዳታለህ እንዴ በማለት ጥያቄዋን ታስከትላለች። በጣም እንደሚወዳትና ከእሷ ውጭ ሌላ ሴት እንደማያውቅም ይገልጽላታል። የዚህን ጊዜ በቃ ስለ እሷ መስማት ሰለቸኝ አለችው። ኤላም ዴ ቤት ነው ያለው ቤት የለም እንዴ እያለ የጠየቃት ነው። ሶስቱም ወደ ውጭ እንደወጡ ለኤላ ተነግረዋለች። ኤላም ለምን ላደይ አልነገርሻትም እዚህ ለምናት መጣም እያላት ነው። በክብት መጣም አትሰራለህም ፍቅር ውሃ ደፍታባት እጇ ምንም አይሰራም አለችው። ይህን ጊዜ በጣም ተናደደ። ፍቅር ግን አብዳለች እንዴ ለምንድነው ውሃ የምትደፋባት እያለ ነበር ዴቭን በበኩሉ ለምለም ከተለየቻቸው በኋላ አሁንም ለአደይ የተለመደ ጥያቄውን እያቀረበላት ነው። ተወጅኛለሽ አቶችኝም በማለት ቁርጡን እንድትነግረው እየጠየቃት ቢሆንም አደይ ግን አሁንም ማድበስበሱን ተያይዘዋለች። እኔ ከማደርጋቸው ድርጊቶች መረዳት ትችላለህ ከማለት ውጭ ግን በቀጥታ እወድሃለሁ ወይም አልወደህም ለማለት በጣም ከብዷታል። እኔ ኮ ካአሁን ካሁን ፍቅሬን ትቀበይኛለሽ እያልኩኝ በተስፋ እየጠበኩሽ ነው አንቺ ግን ግን ለምንድነው ቀጥታውን ነገር የማትነግሪ በሁሉም ነገር ከጎንሽ ልሆን ዝግጁ ነኝ አንቺ ግን ለምንድነው ለመወሰን የተቸገርሹ እያላት ቢሆንም አሁን ብዙ ችግሮች አሉብኝ ያንተን ፍቅር ለማስተናገድ የምችልበት ሁኔታ ላይ አይደለውም ስለዚህ በዚህ መካከል አንተ እንድትጎዳ አልፈልግም እያለችው ነው ዴቭም ታዲያ በዚህ ሁኔታ እያለሽ የባርኮትን ፍቅር እንዴት ተቀበልሽው? እያለ ቢጠይቃትም የፍቅርን አፍ ለማስያስል ነው ባርኮትን እሺ ያልኩት በማለት መለሰችለት። ዴቭም እንደ ባርኮት ሌላ ሴት ባይ እኔ ተከትዬ አልሄድም፣ እስከ መጨረሻ ድረስ እጠብቅሻለሁ፣ እወድሻለሁ እያላት ቢሆንም እሷ ግን በፍቅር ለማሳበብ ሞክራለች። ፍቅር በጣም ትወድሃለች፣ ሰሞኑን እንኳን ምግብ አልበላችም እያለችው ነው ዴብ የፍቅርን ነገር ለኔ ተው እሱ አያሳስብሽም፣ እያላት ነበር። ኤላ በተኛበት እጁን እየጎተተች እንዲነሳ ታድርጓለች። አጅሪት ቀበጧ ሊዲያ አብራትም እንዲጨፍር ፈለገች። ታዲያ ተያይዘው ሊጨፍሩ ሲሉ ወዲያውኑ ለምለም ትከሰታለች። ባየችውም ነገር ተደናገጠች። ኤላም በበኩሉ ድንጋጤ ውስጥ ነው። ለሊ አንቺ እንዳሰብሽው አይደለም በማለት ለማለባበስ እየሞከረ ቢሆንም ለምለምም ምንም ማለት አይጠበቅብህም እንደውም አደይ እጇን ስለታመመች እንጂ መምጣት አልፈልግም ነበረ አለችው ለምን የኔ ፍቅር ሰራተኛ አይደለሽ እንዴ እዚህ ለምን መጣሽ አለች ሊዲያም ለምን እንደዚህ ትያለሽ በማለት ኤላም እየጮህባት ነበረ ለምለምም አዎ ትክክልናት ሰራተኛ ነኝ በማለት ተናዳ ወዲያውኑ ትመለሳለች ለበቀለ የተዘጋጀችው ፍቅርም ከቤት ወጥታ ወደ ውጭ በምትወጣበት ሰዓት ከደመቀ ጋር ይገጣጠማሉ። ደመቀም ተከትሏት ወደ ቤት ይሄዳል። ምንድነው የማግዘሽ ስራ ካለ ብዬ ነው የመጣሁት። የኔ ችግር አደይ ብቻ ናት፣ ስለዚህ ምንም ልታደርግልኝ አትችልም። ከአንተ ጋር ያለው ስምምነት ይቅርብኝ እያለችው ነው። እሱም ምን አድርጋሽ ነው ይህን ያላደይ አላት። ምን ያላደረገችኝ ነገር አለ? የኔ የሆነውን ሁሉ ወስዳብኛለች እያለችው ነው። ሬስቶራንት የቆዩት አደይና ዴቭም ወደ ቤታቸው በሚመለሱበት ሰዓት ንጉስ ከርቀት ይመለከታቸዋል። ይህን ጊዜ ከውስጥ ያለውን ደመቀን እየሮጠ ቤቱን ለቆ እንዲወጣ ያደርገዋል። ሌንኩሽና የተረከበችው ለምለምም ከስራዋ ጋር ናት። ወዲያውኑ ኤላ ይመጣና አንቺ እንዳስብሸው አይደለም፣ ምናልባትም ሁለታችን አብረን ስንጨፍር ሌላ ነገር አድርገሽው ነው አይደለ ይላታል። አይ አርፌ የስራዬን ብሰራ እንጂ ይህን ያህል ግን በዚህ ልካ አንተ ትቀየራለህ ብዬ አስብ ያላውቅም ነበር፣ ለካ ስህተት ነበር ያሰብኩት እያለችው ነው ኤላም ይቅርታ እየጠየቃት ቢሆንም የጀመራችሁትን ጨርሱ፣ እኔም ስራዬ ልጨርስበት አለችው። ታዲያ ወዲያውኑም ሊዱ ትመጣና አልጨረስሽም እንዴ እስካሁን ኩሽና ድረስ የምታወካኪ ያለች እየለከፈቻት ነው። እባክሽን ሊዲያ ዝም በይ በማለት ለማስቆም ቢሞክርም ጥረቱ ሳይሳካለት ተናዶ ኩሽናውን ለቆ ወጥቷል። ሁለታቸውም መጨቃጨቅ ጀመሩ። አንቺ መቼ ነው ራስሽን የምትችይው? ከዛ ቤት ዴቭ ወሰደሽ፣ እዚህ ደግሞ ኤላም ብለሽ መጣሽ። ለምለምም ኤላና ዴቭን ብላ ሳይሆን በጉልበቷ ሰርታ እንደምትኖር እየነገረቻት ነበር። ታዲያ በዚህ ሁኔታ አስጨቃጨቁ ከቆዩ በኋላ እባክሽ ኩሽናውን ለቀሽ ውጭልኝ፣ ስራዬን ልስራበት አለቻት። ለምለምም ሊዱም ኩሽናውን ለቀ ወጣች። ዴቭና ዴይ ወደ ቤት በሚመጡበት ሰዓት ከነደመቀ ጋር ተገጣጥመው ስለነበረ እነዚህ ልጆች ጋር ምን ትሰሪያለሽ? ምን ተንኮላ ስበሽ ነው እያለ ነው ዴቭ። አይ እኔ ሳይሆን ችግራቸው አደይም ብለውን የመጡት አደይ እዚህ ቤት እንዳይመጡ አስቆሚያቸው አለች። ከኔ ጋራ ምንም አይነት ጉዳይ የላቸውም። ይልቁንስ ላንቺ ላናግርልሽ የምትፈልጊው ነገር ካለ ልነግራቸው ዝግጁ ነኝ አለች አደይ። ይህን ጊዜ ዴቭ ከእነሱ ጋራ መገናኘት የለብሽም፣ በጣም መጥፎ ልጆች ናቸው አለ። አጅሬትም ከእሷ ጋር ማቆ ቤተሰብ ናቸው፣ በሸር ነው የሚሰሩት እያለች የተለመደ የክፋት ተንኮሏን መናገር ጀመረች። ዴቭም ይህ ሁሉ የእሷ ተንኮል እንደሆነ ይነግራታል። የዚህን ጊዜ ዴቭ አንተ ኮ አረዳ መስለኝ ነበር ለካፋራ ነህ በማለት ለከፋዋን ትጀምራለች። አደይም ከእሷ ጋር መጨቃጨቁ ይብቃህ በማለት ዴቭን ይዛው ወደአሁኑ ትወጣለች። ሊዱም እንደተለመደው ከላ እየተለጣጠፈች ና ቤቱን አልለቅም በማለት አስቸግረዋለች። ለምለምም ምግቡን ሰርታ እንደጨረሰችና ሌላ ስራ ከሌለ ወደ ቤት መመለስ እንደምትፈልግ ሌላ ለመናገር ስትሄድ ሊዲያ ከዛ ሶፋ ላይ ተኝታ ትመለከታታለች። በጣም ነው የተናደደችው። ታዲያ ሌላ ስራ የሚሰራ ከሌለ ልሄድ ወደ ቤቴ አለችው። ምን ነው ያን ሁሉ ስራ ከሰራሽ በኋላ እንዴት ምግብ ሳትበይ ትመለሻለሽ አላት። ለምለምም ወዲያውኑ ተናዳ ቤቱን ለቃ ትወጣለች። አዴይ ከመኝታ ክፍሏ እረፍት እየወሰደች ባለችበት ሰዓት ፍቅር ትመጣና ምን ትሰሪያለሽ እዚህ ተነሽና ወደ ስራ ግብ እያለቻት ነው እድሜ ለአንቺ እንጂ እጅ አይሰራም አለቻት ነው አይደለ የልብ ልብ እንዲሰማሽ ያደረገሽ አሁንማ በዛሹ በማለት በጥፊ ልትሰነዝር ስትል እጇን ይዛ ይዛተችባት ነበር አደይ ነገር ግን ወደ ሆኖ ዴቭ አደይ እያለ ወደ መኝታ ክፍሉ በሚመጣበት ሰዓት ፍቅር ምግብ ስሪ እንዳለቻትና እንደውም መስራት ነበረብኝ ጥፋተኛ ነኝ በማለትም መርበትበት ጀመረች። ዴብም ለሶስት ቀን ያህል ማረፍ እንዳለባት ይነግራታል። የዚህን ጊዜ ፍቅር ምንም አይነት ምግብ የለኝም፣ ቤቱም አልተጸዳም አለች። ለካ አላጸዳውም፣ ምግብም አልሰራውም ይቅርታ ፍቅር እየቀለድሽ ስለመሰለኝ ነው። አሁኑኑ ሁኑ ሰራልሻለሁ እያለች እየተልበተበተች ወደ ሁኑ ትነሳለች። ፍቅር ስድዋን ትቀጥላለች። አንቺ አስመሳይ አሁን ዴቭ ሲመጣ ነው እንዴ በፊት እኮ ይዛት ሽቢ ነበር አለቻት። ዴቭም ፍቅርን ክፍሉን ለቃ እንድትወጣ ካደረጋት በኋላ አደይን እንደዛ ከበደለችሽ በኋላ ለምንድን ነው የምታስቢላት እያላት ነበረ። አደይም የእናቷ ያደራቃል እንደ ከበዳት እና። እየገፏት በሄዱ ቁጥር ፍቅር ክፋቷ በእጥፍ እንደሚባዛ ይህም ጉዳይ እያሳሰባት እንደሆነ ትነግረዋለች። የምርሽን ነው? ግን ስለ ፍቅር እኮ ነው የምናወረው። ለማንኛውም አሁን የሆነ ቦታ ደርሼ የምመጣበት አለኝ በማለትም ተሰናብቷት ይወጣል። ሊዲያ ሶፋ ላይ ሆና የተለመደ ጭፈራዋ ላይ ናት። ትክለ ሰውነቱ ቁመቱ ደስ ይላል ትላለች። በዚህ ሰዓት ኤላ ይመጣና ታቋርጠዋለች። ለምን አቋረጥሽው? ዛሬም ደግሞ ልደር እንዳትኝ ለምን አትችም አላት። በእርግጥ ማደር እፈልግ ነበር ነገር ግን ዴቪድ ቆጣኛል አለችው። ነፃነት ሽኮ ደስ ይላል። ይህን ደግሞ በስነ ስርዓት ብትይዙ በጣም ቆንጆ ነበር አላት። ምን ነው ቆንጆ አይደለሽም እያልከኝ ነው? ውበት ማለት እኮ ውስጣዊ ቁንጅና ነው። ይህንን በስርዓት ካልተያዘ አስቸጋሪ ነው። አንቺ ለሰዎች ንቀት አለብሽ ይላታል ሊዱም፣ ይህም ሁሉ የምትናገረኝ ለምለም ስለተናገርኩብህ ነው ወይ አለችው። አዎ በለምለም አትምጭብኝ፣ በጣም ነው የምወዳት። ደግሞ ስራ ስለሰራች ትበልጥሻለች እንጂ ካች አታስም ይላታል። የዚህን ጊዜ እንዴት ከእሷ ጋር ታወዳድረኛለህ? ጭራሽ ትበልጥሻለች ትለኛለህ እንዴ? በማለት ተናዳ ትመልስለታለች። የዚህን ጊዜ ኤላ ከአንቺ ጋር መግባባት አይቻልም ቤቴን ልቀቂና ውጭ ይላታል። አዎ ብሄድ ይሻለኛል ከአንተ ጋር የሚያግባባን አንዳችም ነገር የለም እያለች እየተናደደች ቤቱን ለቃ ትወጣለች። ፍቅር ከኩሽና ሆና ዴቭ ይመጣል። ምን እየሰራች ነው እያላት ነው ለምለም እስከምትመጣ ድረስ እንደራባትና ለማስታገሻ የሚሆን ምግብ እየሰራች እንደሆነ ትነግረዋለች። ዴቭም ወዲያውኑ ኩሽናውን ለቆ ሊወጣ ሲል እባክህን ከኔ ጋር አቆይ፣ አደይን አፈቅርኳት ልል ለእሷ የሚሰማት ስሜት እስኪ እኔም ምን ያህል ለአንተ ያለኝን ስሜት ለመረዳት አስቸግረን ብዬ አስባለሁ። ዴቭም እንዳደይ እኮ ንጹሕ ልብ ቢኖርሽ ኑሮ አደይ ምን ያህል እንደምታስብልሽ ታውቂ ነበረ። አንቺ ግን እባክሽ ሁሉንም ነገር ተይና መልካም ሰው ብትወኝ በዙሪያሽ ብዙ ሰዎች የሚወዱሽ ሰዎች እንዳሉ ትረጅ ነበር፣ ይላታል። አሁን ላይ ማንም እንደማይወዳትና ብቸኛ እንደሆነችም ትገልጽለታለች። ዴቭም አሁን ካለችበት ሰይጣናዊ ባህሪዋ እንድትላቀቅና መልካም ሥነ ልቦና እንድትላበስ እየመከራትና እያባብላት ሳለ ወዲያውኑ ለምለም ትመጣለች። በጣም ነው የተናደደችው፤ ምክንያቱም ዴቭ ለመጀመሪያ ጊዜ አቅፎ ሲያባብላት ነው። ለምለምም በመደናገጥ ዴቭን ትጠራዋለች። አዴይንም ፈልጋ ወደ ኩሽና እንደመጣች ስትነግረው መኝታ ክፍሏን እንደሆነች ይነግራታል። ለምለምም በሊዲያና በኤላ መካከል የተፈጠረውን ነገር ለአዴይ እየነገረቻት ነበረ። እኔ ኮ ብቆይ ኑሮ ሌላ ነገር ይፈጠር ነበር። ሲሄድ ተቃቅፈው እየደነሱ አገኘዋቸው አለቻት። አደይም የሊዲያ ባህሪ እንደዚህ እንደሆነና ሌላ ነገር ይፈጠራል ብለሽ አታስቢ በማለት ለምለምን ትመክራታለች። ለምለምም አንቺን የመሰለች ት ስላገኘው እጅግ በጣም ደስ ብሎኛል፣ በአንቺ ምክንያት ብዙ እድሎችን አግኝቻለሁ በማለትም ይሳሳማሉ። ሊዲያ ከኤላ ተነስታ ስትመጣ አደይ በጣም ይቆጣታል። ለምን ትሄጃለሽ? ሁለተኛ እግርሽን እንዳታነሽ። ለምለም የተለየችኮ ውጭ ሀገር ሊሄድ ስለሆነ ነው ሁለተኛ ወዮልሽ እያላት ነው። ሊዲያም ተናዳ ወደ ውስጥ ገብታለች። አደይና ለምለም ከመኝታ ክፍል ናቸው። አጅሬት ፍቅር ትሄድና ና ቤቴ የማንም ኮተት መሰብሰቢያ አይደለም፣ አንቺ ደግሞ ተነሽ ና ቡና አፍል እያለች ለምለምን እያዘዘቻት ነው። ለምለምም ቡናውን ልታፈላ ወደ ታች ትወርዳለች። የዚህን ጊዜ አደይንም በነገር ትጠምዳታለች። ተነሽ ወደ ስራ፣ ምን ያጋድምሻል? እያለቻትም ከተቀመጠችበት ተነስታ እታች ሳሎን ወርዳ ሶፋ ላይ ተቀምጣለች። እንዲህ ሶፋ ላይ ትቀመጫለች እያለች ጭቅጭቋ እንቀጥላለች። ቤተሰቡ ተሰብስቧል። ቡናም እየተፈላ ነው። በዚህ ሁኔታ እያለ በር ተንኳኩቷል። ሊዲያ ከስልኳ ጋር ናት። ማን ነው በር ያንኳኳ? ሰው አለ እያለ ነው ዴቭ። ኤላዬ ይሆናል እያለች ነው ፍቅር። በር ለመክፈት ስትሄድ ያልጠበቀችው ነገር አጋጥሟታል። ቤዛ በማለት በድንጋጤ እየጠራቻት ሳለ ትንሿ ሰይጣን በማለትም መልሳላታለች። እንግዲህ ሰራተኛዋ አደይ ክፍል አርባ ሁለት ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩ ለዛሬ የተሰናበትኳቸው አመሰግናለሁ።